ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የሰራ ዘመን መክፈቻ ስነ ስርዓት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። የሁለቱም ምክር ቤቶች ስብሰባ ያስጀመሩት የኢፌዴሪ ፕሬዚዳንት ታዬ አጽቀ ሥላሴ በውጭ ጉዳይ ግንኙነት በተሰሩ ውጤታማ ስራዎች ብሔራዊ ጥቅምንና የዜጎችን ክብር ከፍ ያደረጉ ስራዎችውን ማድረግ ተችሏል ብለዋል። የውጭ ግንኙነታችን ማዕከልና መሠረታዊ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ነው። በዚህ መነሻነትም የኢጂኦ ስትራቴጂያዊ ቁመና በመደርጀት ላይ ይገኛል። ይህ ስትራቴጂያዊ ምርጫ ከታዛቢነት ወደ አጀንዳ ተላሚነት እና ተጽዕኖ ፈጣሪነት ለማሸጋገር አስችሏል። በዲፕሎማሲ ዘርፉ በተደረጉ ጥረቶችም ሶስት ጉልህ ውጤቶች መገኘታቸውን የገለጹት ፕሬዚዳንት ታዬ ታላቁ የኢትዮጵያ ህዳሴ ግድብ አጋጥሞት የነበረውን ፈተና በማለፍ ለምረቃት ማብቃት አንዱ ስኬት እንደነበረም አንስተዋል። ሀገራችን በድንበር ተሻጋሪ ሀብቶቿ ፍታዊ ተጠቃሚነትን ስትቀበል እዛው ልኬታም አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል። የኢትዮጵያ ህልውና መሰረት በሆኑት በሁለቱም ታላላቅ የውሃ ሀብቶች ዙሪያ መንግስት ያልተቆራረጠ ሰላማዊና ዲፕሎማሲያዊ ጥረቶችን በማድረግ ላይ ይገኛል። የታላቁ ህዳሴ ግድብ ፕሮጀክት አጋጥሞት የነበሩትን ፈተናዎች በጥበብ በማለፍ ማጠናቀቅና በደመቀ ስነ ስርዓት ማስመረቅ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 ያለ ችግር የተዳለጡ ዜጎች በክብር ወደ ሀገር የተመለሱ ሲሆን